አወከኝ እንደ ይሉታል አይ አላወኳችሁም፣ ይላቸዋል እዛን ግዜ፣ እኔኮ ያንተ ወዳጅ አኺራ ላይም ሸፋዓም ወስደለህ ረሱላችን ሰለላሁ ዐለይሂ ወሰለም ሙሐመድ ኢብኑ አብዱላህ ነኝ። እንደው አንተኮ ያቺን ምስኪን አዘንክላት፣ አላህ አዝኖልሃል። ያቺን ምስኪን አስደሰትካት፣ አላህ አስደሰተሃል። ያቺን ምስኪን ሰተርካት፣ አላህም ተባረከ ወተዓላ ይስተራሃል። አንዱን ከፍ አድርጎ፣ አንዱን ዝቅ አድርጎ፣ አንዱን ባለ ሀብት አድርጎ፣ አንዱን ህፃን፣ አንዱን ትልቅ፣ አንዱን ዳሃ፣ አንዱን ሀብታም ያደረገው አላህ ነው። በዘመናችን የሚያሳዝነው ሰልፊ እያነሳ ሰደቃ ይሰጣል። ለል አሰፍ ሸዲድ። ለማን ነው የምታደርገው? ያኺ ሰው እንዲያይህ ነው? ማን እንዲያይህ ነው? ማን ይለህ? ማን ማን ማን ይስማልህ?

ቀዳሚ ነበረች፣ ዝሙተኛ ነበረች። ነገር ግን እቺ ዝሙተኛ አንድ መልካም ስራ በመስራቷ ብቻ ምንድነው? እሱ ውሃ ጠጥታ ከጉድጓዱ ስትወጣ የሚያለከልክ ውሻ ታያለች። ለዛ ለሚያለከልከው ውሻ ውሃ በጫማዋ ቀድታ ውሃ በማጠጣቷ ብቻ አላህ ተባረከ ወተዓላ ወንጀሏን ምሮ መጨረሻውን አሰመረላት። ወንድም ይሁን ታሪኩ በወንድም በሴቱም መጥቶልናል። ይዘን አንድ ለአንድ ውሻ መልካም መዋል እንደዚህ ካረገ

ይሄ ብቻ አይደለም፣ በል ከመክሉቁ ጋር ያለን ግንኙነት በማሳመራችን ራሱ ትልቅ አላህ ተባረኮ ተዓላ ኸይር ማግኘት ሰብ አድርጎልናል። ለዚህ ነው እና አላህ የወፍቀንና ረሱላችን ሰለላሁ ዐለይሂ ወሰለም ሻህሩል መዋሳ አሉሁ እንደው የሚተዋወስበት ኸይር ብዙ የሚሰራበት ወር ብለው ነገሩ ረሱላችን ሰለላሁ ዐለይሂ ወሰለም። ይሄ ብቻ አይደለም፣ ሰሀባ ሪድዋኑላሂ ተዓላ ዐለይሂም አጅመዒን ኸይር ከመዋላቸው የተነሳ ራሳቸውን አስቀድመው ከራሳቸው አስቀድመው ነፍሳቸውን እስከሚርሱ ድረስ ለወንድማቸው ኸይር ይውሉ ነበር። ሪድዋኑ ላህ ተዓላ አለይሂም አጅማዒን። ለዚህ ነው እና ራዊው ምን ይላሉ፣ የአጎቴ ልጅ ነበረ። የእርሙክ ጦርነት ላይ እ ጦርነቱ የእርሙክ ጦርነት ላይ እንደ ውሀ ይዤ ለአጎቴ ልጅ እስቲ አጠጠዋለሁ ካገኘሁት ብዬ እሱም ፈላጋ ሄድኩኝ አለ። ከዛ በኋላ በሚሄድበት ሰዓት ወድቆ አገኘሁት። ወድቆ ካገኘሁት በኋላ እያለከለከ ውሀ ላምጣልህ እንዴ ብያልኩት፣ አዎ ብዬ ከቀረብኩኝ በኋላ ልክ እንደ ቀረብኩ ከጎኑ አህ አህ የሚል ሰው ውሀ እያለ የሚያለከልክ ሰው ሰማሁ አለ። ትንፋሽ የሚወጣ ሰው የሚያወጣ ሰው ሲሰማ ምን አለኝ፣ በእጁ ምልክት አድርጎ ወደ እሱ ሂድ ወደ እሱ ሂድ አለኝ። በእጁ እንደዚህ ያመላከተልኝ አሉ። ከዛ በኋላ እሱን ትቼ ወደ ሁለተኛው ሲሄድ ሌላ ሶስተኛ ሰው ከጎኑ ደግሞ ትንፋሽ እያቃሰተ እያቃሰተ ውሃ ሲል ይሰማዋል አሉ። የዛን ጊዜ ሁለተኛውን ሰው ትቼ እንደገና ወደ ሶስተኛው ሄድኩኝ አሉ። ልክ ሶስተኛው ጋር እንደ ደረስኩ ሶስተኛው ወጥ ሞቷል አሉ።

ወንድማቸውን የሚያስታውሱት ምን አይነት ምን አይነት መልካምነት ቢኖራቸው ነው? አላህ ይወፍቀልኝ። ይሄ ብቻ አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ምን ይሉናል? ድብቅ በድብቅ የተሰጠች ሰደቃ የአላህን ቁጣ ታጠፋለች አሉ። እንደው አላህ ተባረከ ወታላ ቁጣውን አስቡት። አላህ ተባረከ ወታላ ቁጣ የሚያመጡ ወንጀሎች ምን ያህል ወንጀል ቢሆን ነው እሱን ቁጣ ታጠፋለች? አንተ በድብቅ ለአላህ ብለህ ብቻ እንደው አላህ ይደሰት በለ መስጠው ሰደቃ የአላህን ቁጣ ታጠፋለች አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ይሄ ብቻ አይደለም። እንደው ሰደቃ አሉ 70 70 የሸርበል ሰባ የበላ በር ትዘጋለች፣ ትዘጋለች አሉ ረሱላችን ለ ላ ሰለም። ይሄ ብቻ አይደለም፣ ዳው መርዳኩም ቢሰደቃ አሉን፣ በሽተኞቻችሁን በሰደቃ ክሟሉ። አንድ በሽተኛ ታሞባሃል፣ ሰደቃ ስጥ፣ ያ ለእሱ በለ ሰደቃ ስጥ፣ ዱዓ አድርግ፣ አላህ ተባረከ ወተዓላ አፊያ ያድርግልሃል። ለዚህ ነው ረሱላችን ለ ላሁ ሰለም ይሄን ነበር ለሰሀቦቻቸው ያስተምሯቸው የነበረው። ይሄ ብቻ አይደለም፣ አንድ ሰሀባ ይሄንን ታሪክ ይገልጹልናል። አንድ ከበኒ እስራኤል አንድ ሰው ነበር፣ ሰባ አመት ሙሉ አላህን ኢባዳ ያደረጋሉ። ሰባት አመት ሙሉ

የሆነ ሴትዮ ያያሉ አሉ ያቺ ሴትዮ የቆሻሻ ገንዳ ቆሻሻ የሚጣልበት ቦታ ትሄድና እዛ አካባቢ ሄዳ ምን ትፈልጋለች የሆነ ነገር እየፈለገች ያወ እሳቸው ዝም ብለው ሲያወት ከዛ በኋላ ያገኘችው የሞተ ዶሮ ታገኛለች አሉ እንዲ ምንድን ነው እቺ ሴትዮ በሰላም ነው እንደዚህ የምታደርገው ከዛ እሱ ብቻ አልበቃትም እሱን ዶሮ ተሸክማ መንገድ ስትሄድ ተከተሏት እሳቸው እንዲ እቺ ሴትዮ ምን ልታደርግ ነው እንደዚህ የምታደርገው እስቲ ምን ጉድ ነው ዛሬ የሚያሳየኝ ብለው አሉ ተከተሏት እሷን ሴትዮ ከዛ ተከትለዋት ቤት ከገባች በኋላ ያንን ዶሮ እንደው ገነጣጥላው መንበላ በድስት አስገብታ ለልጆቿ ታቀርብላቸዋለች። ከዛ በኋላ ልጆቿ እንዲበሉ ታደርጋለች። የዛን ጊዜ ኢማም አብዱላህ ቢን ሙባረክ በጣም ይቆጡና ሴትየቷን ይጠሯታል። ከዛ በኋላ ይጠይቋታል። አንቺ ሴትዮ አይችሻለሁ፣ የሞተ ነገር ነው ተሸከመች ስትሄጅ የነበረው። ከዛ በኋላ ለልጆችሽ ስታበይኮ አይችሻለሁ። አላህ ተባረከ ወተዓላ የሞተን ማብላት መከልከሉን አታቂም እንዴ ዲናችን ሐራም እንደሆነ አታቂምና ነው፣ ይሄንን ምታርዩ ብሎ ይጠይቃታል። የዛን ጊዜ ሴትዮዋ ብላ ትመልሳለች። ያ አብዱላህ ቢኑ ሙባረክ እንደው አንተ ከኔና ከአላህ መሀል እኮ ምንም የምታውቀው ነገር የለም የኔን ሁኔታ አታውቅምና አንተ ዝም በል ትላቸዋለች። አቦ በአላህ ይሸሻለው ይንገሪኝ ንገሪኝ ሏት። የዛ ሰዓት እንደው በአላህ ካል ከኛ ይቀር ልንገር አለችው። እኔ የአራት ልጆች እናት ነኝ አለች። እነዚህ አራት ልጆች ደግሞ አባታቸው ሞቷል። እኔ ማሳደጋቸውም ገቢ የለኝም። ይሄ ብቻ አደለም፣ በጣም ተቸገሬ ርባቸው ጎረቤትም ጠየኩኝ፣ አለቻቸው ጎረቤትም ምንም ፈልጌ ባጣ ሳጣ እንደው ግዴታ ነውና እነዚህ ልጆች እንዳይሞቱብኝ ብዬ ይሄንን አደረኩኝ። እንዴት ነው አላህ በዚህ የሚጠይቀኝ ከሞት አለ እንዲተረፍኳቸው በላ ትመልስላቸዋለች። ዛ ጊዜ ሰይድ አብዱላህ ብን ሙባረክ ያለክሳሉ ይህን ሲመለከቱ ልባቸውን ከዛ የ

ሁሉም አብዱላህ ሙባረክ ቤት ኢሚን ሙባረክ ይመጡና እንደው መልካም ወለህልናል። ማሻአላህ ሀጅ ስንሄድ ያ ሁሉ መልካም አገዝከን፣ እንደው ሀጅ ላይ ሚና ላይ እንደዚህ ያድርገህልን፣ እዚህ ቦታ ላይ እዚህ ያድርገህልን። ማሻአላህ ጀዛከላህ። አቡ እንደው አላህ ሀጃችን እንደ ላይ ይቀበለን እያሉ ይመጣሉ። ሌላ ሀጃጅ ይመጣና እንደዛ ብለው ተገርሞ ተኙ። በሚተኙበት ሰዓት ረሱላችንን ሰለላሁ ዐለይሂ ወሰለም በህልም ያያቸዋል። የዛን ጊዜ እንዴ በጣም ያማረ ውበት ባማረ ውበት ረሱላችን ሰለላሁ ዐለይሂ ወሰለም አብዱላህ ቢን ሙባረካ ይመጡና አወከኝ? እንዴ ይሉታል። አይ አላወኳችሁም ይላቸዋል። የዛን ጊዜ እኔኮ ያንተ ወዳጀ አኺራ ላይም ሸፋ ሙስደለህ ረሱላችን ሰለላሁ ዐለይሂ ወሰለም ሙሐመድ ብኒ አብዱላህ ነኝ። እንደው አንተኮ ያቺን ምስኪን አዘንክላት፣ አላህ አዝኖልሃል። ያቺን ምስኪን አስደሰትካት፣ አላህ አስደሰተሃል። ያቺን ምስኪን ሰተርካት አላህም ተባረኮ ተዋላ ይሰተርሃል። ሰዎች ሁሉ አንዳንድ ሀጅ ተጽፎላቸዋል፣ ለአንተ ግን አላህ ተባረኮ ተዋላ ሰባ የተቀበለው ሀጅ ጽፎልሃል። ከዛም በላይ አለ እንደው አላህ ተባረኮ ተዋላ፣ ነገር ግን በአንተ ምስል መላኢካ ፈጥሮ ያ መላኢካ ሀጅ እንዲያደርግ አድርጎታል። ከዛ በኋላ ያኛውን ሀጅ ደግሞ ላንተ ጽፎልሃል ብሎ ይነግሯቸዋል። ሰየዳችን ሰለዋቱ ረቢ ወሰላም አላህ የኸይራቱን በር በሙሉ አላህ ይክፈትልን። እዝን የአህባቢ ኸይራት ይሄ ተብሎ የሚጠቀስ ለሙስሊም ወንድም በማድረግ የሚገኘው አጅር ይሄ ብቻ ተብሎ የሚጠቀስ አይደለም።

አላህ ተባረከ ወተዓላ ኒዛሙ ነው አላህ ፈልጎ እንጂ አንዱን ከፍ አድርጎ አንዱን ዝቅ አድርጎ አንዱን ባለ ሀብት አድርጎ አንዱን ሕጻን አንዱን ትልቅ አንዱን ደሀ፣ አንዱን ሀብታም ያደረገው አላህ ነው። ለምን እኛ እንድንጠቀም ለእኛ አዝኖ ነው። አላህ ተባረከ ወተዓላ ይሄን ያደረገልን ከእኛ የሚባል ነገር አንድ ሰው ያመጣው ነገር የለም፣ አላህ የወፈቀን እንጂ። ይሄ ብቻ አይደለም፤ ሰደቃ ደግሞ አደብ አለው። ከአደቡ አንዱ መደ በቅ ነው። አሁን በዘመናችን የሚያሳዝነው ሰልፊ እያነሳ ሰደቃ ይሰጣል፣ ለልአሰፍ ሸዲድ። ለማን ነው የምታደርገው? ያ አኺ ሰው እንዲያይህ ነው? ማን እንዲያይህ ነው? ማን

እንደው የሚሰጡትን ሰጥተው ከዛ በኋላ ደግሞ ይፈራሉ። እንደው አላህ ተቀብሎናል እንዴ አላህ ጋር እኮ እንመለሳለን እንደው የዛን ቀን አላህ ይዝንልናል እንዴ ብሎ ይጨንቃሉ። ለዚህ አላህ ደብስተን ሰደቃ ስንሰጥ በደብቅ መሆን አለበት። ሰደቃ ስንሰጥ ሊላሂ ተዓላ መሆን አለበት። እንደዚሁም በማስፈጠር የሚገኘውን አጅር አላህ ብቻ ነው የሚያውቀው። እንደዚሁም ረሱላችን ሰለላሁ ዐለይሂ ወሰለም ምን ያህል ያኔ ይሄ ተብሎ የሚገለጽ አይደለም። ነገር ግን ሰይዳችን ሰለዋቱ ረቢዩ ሰላሙ ዐለይ አምጥተው ነግረውናል። ይሄ ይሄ ብለው የነገሩን ደግሞ አላህ ካስቀመጠው ትንሹ ነው።